በኢቢኤስ ቴሌቪዥን ላይ በሰጠኸው አስተያየት ላይ እዛው ፕሮግራም ላይ ሄደህ መልስ እንድትሰጥ የሚል ያ ካልሆነ ግን በህግ እንጠይቀሃለን እንደዚህ እንደዚህ አይነት መግለጫ ወጥቶበታል። እና በመጀመሪያ ጋዜጠኛ እኛ የሙያ ጓደኛችንን ፕሮቴክት ማድረግ አለብን። ጋዜጠኛ የፈለገውን አስተያየት መስጠት አንዳንዱ ለዘብ ያለ ሀሳብ ይሰጥ፣ አንዳንዱ ቀዝቃዛ ነው፣ አንዳንዱ አግሬሲቭ ነው። ሁሉም አንድ አይነት መሆን አይችልም። እንዳዳነ ግርማ ነው መሆን የለበትም፣ ብሎ መቃወም ይቻላል። ነገር ግን የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ያወጣውን ደብዳቤ ማህበራዊ ሚዲያው ላይም ተጋርቷል። ተጫዋቹ ማነው? ጋዜጠኛውን ባልደረባችን ማስፈራራት ነው የሚመስለው። ይህ ተገቢ አይደለም። ይህም ማታደርግ ከሆነ በህግ እንጠ እስቲ፣ በምን አይነት ህግ ነው የሚጠየቀው? በዚህ አስተያየቱ የትኛው ህግ ነው ኤፍሬምን የሚከሰው? አስተያየት የመስጠት የመዘገብ መብት አለው። እሱ የመሰለውን ተናግሯል። አይ አስተያየቱ ሞራሊ ልክ አይደለም ከጨዋታ በፊት የሚል ከሆነ ሀሳቡ እንደ አዳ ነገር ማ ነው እዚ ጋር መነጋገር ያስፈልጋል። እዚ ጋር ብሎ መቃወም አንድ ነገር ነው። ነገር ግን ሄደህ እዛ ፕሮግራም ላይ ሄደህ ራሱ ማትሰጥ ከሆነ እንዴ ማን ናቸው እነሱም ያዙት። ማህበሩ ሊያዙት አይገባም። ኤፍሬም ከፍቅር ጋር እዚህ ሬዲዮ ጣቢያ ላይ የራሳቸው አየር ሰዓት አላቸው። ትሪቡን ስፖርት፣ እዛ ላይ መግለጽ ይችላል ሀሳቡን ወይም ጥፋት ነው ብሎ ካሰበም እዛ ላይም ይቅርታውን መጠየቅ ይችላል። እነርሱ የሚያዙት እዛ ሄደህ እዛ ጣቢያ ላይ እዛ ፕሮግራም ላይ እንዴ ድጋሚ በየሳምንቱ ትጋበዛልህ እንደ ትንሽ ራሱ መግለጫው ራሱ ውሃ ማይቋጥር በደንብ አልተማከቡ። ነገር ግን ማውገዝ አንቀበለው ማለት ይችላሉ። ይህንን አልቃወምም፣ ግን የሙያ ባልደረቦቻችንን ግን በእንደዚህ አይነት መግለጫ ለማስገደድ መሞከር ግን ስህተት ስህተትን በስህተት ማረም አይቻልም እና የተገራ አይደለም ደብዳቤው መገራት አለበት ኤፍሬምን መንሱርን ኤክስን ዋይን መተቸት ኖ ይህን ሀሳብን አንቀበልም እናወግዛለን እሱ ትክክል ነው ማድረግ ይችላሉ እሱ ላይ ተቃውሞ የለኝም ይህን ማታደርግ ሆነ እዛ ፕሮግራም ላይ ሄደ ማትቀርብ ሆነ በህግ እንጠይቃለን የትኛው ህግ ነው የሚጠይቀው አሁን ይህንን ከጻፉት በላይ ኤፍሬም የሚዲያውን ህግ ያውቀዋል። የትኛው ህግ ነው የሚጠይቀው? መግለጫው ቅር አሰኝቶኛል እኔም እና፣ በዚህ ረገድ በእንደዚህ አይነት የአግሬሲቭ በማስፋ ቡሊ በማድረግ በኩል ያኮን ኖ ኖ፣ እኛ ከሙያ ባልደረባችን ጋር እንቆማለን በዚህ ረገድ ነገር ግን አዳነ እንዳለው ነው አልቀበለውም ብሎ ግን ሀሳቡን ማውገዝ መተቸት ግን ይችላሉ። ተቀበልነውም አልተቀበልነውም ብቻ ከኢትዮጵያ ብሔራዊ ቡድን ዛሬ ከግብጽ ጋር ሌሊት ስድስት ሰዓት ላይ ይጫወታል። ለዋሊያዎቹ መልካም እድል